ምንጫያል ካልጠበስኩት እያለች ነው እሷ ትሻላለች እሷ ታዋጣለች ትንሽ የዋን ገንዘብ አላት እሷ የመጀመሪያው የገባበት ግን ጥሩ አልነበረም እንደው ዝም ብሎ ዝም ብሎ ምን አለ ገብር ግን ተለያዩ አዎ ማርያምን ትናንት ፌቨን ጀርመን ቤት ካላገኙ ስትለው ነበር። ሳምሬ ሁሌ ነው ትሻፍዳለች፣ እሱ ላይ ስሚ። ከዛች ጋ ተለያዩ እንዴ? እኔ አላውቅም። ጂጂ የምር ነው ተጣልተዋል? ከማርዬ ጋር ወይኒ? ተለያዩ? የምር ግን ተለያዩ እናንተ አንዳባሰ ይ ይ የሚለው ጥኝ እሱ ልክ ሚዲያ ካበዛ አጠገቡ ሴት የለም ማለት ተናገሩ። ኦፊሻል ሻውት አም ሲንግል ብላለች ብላለች ኔክስት። ፎንቃ ቀርቷል ማለት ነው እሱ ጋር አይደለም በምን እንደምታውቂ ተቀለሽ? ሁለቱ ሲጣሉ ፍሬ ውልክ ሲጣሉ ይመጣል ሚዲያ ላይ በቃ እንደተጣሉ። እሷ ብላለች፣ እሷ አላለም። ፎንቃ ቀርቷል ማለት ነው፣ እሱ ጋር አይልም። ፎንቃ ቀርቱበታል። በምን እንደምታቂ ተቀለሽ? ሁለቱ ሲጣሉ ፍሬ ውልክ ሲጣሉ ይመጣል ሚዲያ ላይ በቃ እንደተጣሉ። የምታቂው ጋይ ሶስት አበባ ከሴቶች ጋር ሲጣላ ሚዲያ ላይ ይመጣል። ሚዲያ ላይ ይመጣልና ይላል። ሲታረቅ ደግሞ ጥት ይላል፣ ከሚዲያ ማለት ነው። እውነትም አሁን አለ፣ ሚዲያ ላይ ይመጣል። አሁን እኮ ላይቭ ላይ ነው ያለው፣ በቃ ተጣልተዋል። እውነትም ተጣል። አማ ምንድን ነው ማይለያይ የለም እኮ በዚህ ምድር ላይ። ወይኔ ፍርዬ፣ ቆንጆ ወንድ ላገናኝሽ አሜሪካን የሚኖር እንዴት እንደሚያምር አይስወር ብር አለው፣ ያምራል። መልክ ብቻ ምን ያደርግልኛል? ብር አለው ግን ያምራል። እና ለምን ለራሱ አጠብሽውም? ለእኔ የምታገናኝ እያማማኩት ነው፣ እያማማኩት ነኝ። ድጋሜ ከማን ጋር? እኔ አላቅም። ከማን ጋር? ከማን ጋር ከቴዲ ከኮሚሽነር ቴዲ አወሳ ጋር። እና ማን አሸነፈ? ፌራ እየመራ ነው፣ ፌራ እየመራ ነው ትለኛለች። በስድብ ነው በገንዘብ ኦኬ። ፌራ ተብሎ እንደ እንደዚህ ገንዘቦች እንደዚህ እንደዚህ ነው የምታዩ፣ እንደዚህ እንደዚህ የባንክ አይነቶች የሀያ ስምንት ሚሊዮን እንደዚህ በአይንሽ ታያለሽ። ሀያ ስምንት ሚሊዮን በአይንሽ ባንክ ውስጥ ታያለሽ። ሀያ ስምንት ሚሊዮን ኢሮ ነው? ዶላር ነው። ዶላር ፍራኦል ትቻ ማለት ፍራኦል ትቻ? አዎ። ከዛ መቀበል ስላልፈለጉ ፌክ ነው ይላሉ። ከዛ ለሚቅዶኒያ ለሚቅዶኒያ በአሜሪካን አንድ ሚሊዮን ዶላር እሰጣለሁ ፍራኦል ኢትዮጵያ ፍራኦል ኢትዮጵያ አንድ ሚሊዮን ዶላር ሲሰጣል ዩኒ ቶሮንቶን ታቀበልሽ። አናደ ሚለው የሆነ ቶሮንቶ እና ቴዲ ሀዋሳ አንዳንድ ሚሊዮን ብር ስጡ አላቸው። ቻለንጅ ከዛ ሱ ኬት ያምጡ፣ ሽምብራ አደለ ኬት እንትን ብለሽ አታመጭ። ኬት ያምጡት የቢሊዮነር እና የድሃጥ ጸብ ኬት አምጡት። ከዛ መክፈል ሲያቅታቸው፣ በቃ እርዳታ ማድረግ ሲያቅታቸው ወደ ጸብ ለወጠት። በመጣላት ስም በማጥፋት ፊራውል የለውም ድሃ ነው የሚያሳየው በሙሉ ፌክ ነው እንትኑ በሙሉ ፌክ ነው ራሱ ፊራውል የሚባል ራሱ ፊራውል ማለት የኦሮሞ ጌታቸው አሰፋ ነው አሉ ፈራውል ግን ምንድን ነው ብሄሩ ምንም

ማለት ራስን መሸጥ ነው። ጥር ይሁ እየተሸጠ በፊት ለፊታችን ያገኛል። ከዚህ በላይ ምንመዋረድ አለ? ስለዚህ እንዲሁም እንጃ ማድረግ ነው። እጃችን ላይ ያሉት ቆንጆ አለ እንዴ? ደግሞ ቆንጆ አለ እንዴ? ቲክቶክ ላይ ፊልተር እና ሜካፕ ነው ሰው ያደረጋቸው። ከስጋ ቆራጭ ቀረ እኔ ትላለች። ሜሪ ሜሪዬ፣ አንቺ ቆንጆ መሆንሽን ለማረጋገጥ አንድ ጋላክሲ ላኪ። በሬ ከስጋ ቆራጭ ጋር አትሳፈጭ። ያነበብኩላቸው ስጋ ቤት ስጋ ቤት አሉ። የራሱ ሙልሃይም ናይ ዶቸ እዚህ ሙልሃይም ቮልቮድ ምናምን የሚባለውን ታቂዋለሽ? እዛ መደዳ ነው ቤቱ። ያ ጥቁር ሴት ነው የሚወደው ሰውየው አንዷ ጫርጋ በልተው አክ ብላ ተፍታው ነው። ሄለን ወርቅዬ ቆንጆ ናት። ከሁሉም ቲክቶከር ሄሉ ቆንጆ ናት። አንቺ ሄሉ ቆንጆ ናት። እኔ እንዲ አዩት እኮ ያለ ጸጉር በጣም ቆንጅዬ ናት። እሺ፣ ዮኒ ማኛ ልበልሽ? ዮኒ ማኛ ነገሮች መለወጥ ስላቃታቸው በዛ በኩል መስጠት አልቻለም። ፍራኦልም ደግሞ ኤይ ነው ጋሽ ደብል ነው ኤ ነው ስለተባለ ግን እኮ አንድ እውነት ልናገር እንዳትናደጅ። ቶፒኩ ወደ እምነት ወሰደው። አዎ፣ ቆይ አንድ ጥያቄ ያለ ጂጂ፣ እንዳትናደጅ። ለምን እናደዳለን? ለምንድነው ፍራኦል ፌክ አይፎን ፕሮማክስ 17 የያዘው ይሄንን ብቻ መልሽልኝ አረ ፌክ አይፎን ያሳይሽ ራሱ ራሱ እንትኑ ፕሮማክስ 17 ከቨር ነው ያደረገበት። ማማዬ አይ ደግሞ ያሳይን በቃ። ላንቺ ግን አንቺ ስለ ፍራውል አብረን አልሰማንም። አንዴ ትዝ ይልሻል? የሆነ ሰው ላንቺ አልነገረሽም ስለ ፍራውል? አዎ ፍራውል ማን ነው? ከኛ አይደለም ሲሰማሽ፣ ከሌላ ሰው አልሰማሽም እኔ ምናገባኝ፣ ስለ ፍራኦል ህይወት ራሱ ፍራኦል ሆኖብኛል። በቃ መስማት ከፈለግሽ እናውራ እንዴ። ቴማ ቶፒክ፣ ሌላ ቶፒክ የለም እንዴ? ምን እናውራ? እሺ ምን እናውራ? አሁን አንቺ የፍራኦል ጠበቃ ሆነች ነው ወይስ? አልገባኝም እኔ እንዴ። ምን ጠበቃ? ብቻ ተገን ወገን፣ ሶፋ ገዛልሽ አለሁ ብሎ መቼ ገዛልሽ? ሶፋ ገዛልሻለሁ አላለኝም ዶ ጂጂ? የሀያሽ ነው ገዛለሁ ብሎሽ ነበር። ድሮ የምናወራው ነው አውቄ ሚዲያ ላይ ሶፋ ገዛልኝ ምናምን የምለው እዛኔ ላፈርራችሁ እኮ። አሁን ግን እንዲህ ብሎኛል። እያነበብሽ እያየ ና ነጭ ነጩ ልጠይቅሽ ብዬ ነው ጂጂ እኮ። ግን እሺ ጠይቂኝ፣ ችግር የለም ግን ሰርች ያደረገው ስልኩ ላይ ፌክ አካንስአካንት ሰርች ያደረገበት አሁን እኔ ብትከፍች እዚህ ላይ የሀገር ሰርች ያደርኩበት ጉግሌ ላይ እግዚአብሔር አምጣብኝ ሰው ነገሮች አሉ አሁን አጋጣሚ ጉግል ቲታችንን ችሏል። አይ ለምን ሀብታሙ ነው ለምን አስፈለገው ፌክ አት ሰርች ማድረግ ለማለት፣ ይሄ ያሳየው አካውንት ፌክ ነው ስላሉት ከሁለት ቀን ነው ከምናምን በኋላ ፌክ አት ብሎ ሰርች አርጓል። ገባሽ ከሁለት ቀን በኋላ፣ ከዛ ያንን ደግሞ በድጋሚ አንድ ሚሊዮን ነው ሀያ ሚሊዮን ብር ምን ሀያ ሺህ ብር ነው አስገባለው ብሎ ደበቀው። አስገባለው ሀያ ሺህ ብር ጽፎ፣ እኔ ነኝ አስቆምኩት፣ እኔ ነኝ አስቆምኩት። እንዴት ነው አንቺ የምታስቆሚው? እንዳትሰጥ ብዬሽ ነዋ። ለምን? ለምን? እንዴ ሰው እየተሰደበ ይሰጣል? እንዴ ማማኝ መስጠት የለበትም እየተሰደበ። አንቺ ጋር እንትና ልኳል ልቋል ሴት ማርኩ ሁሉም አይቷል፣ ጓደኞቹ ከዛ ያስቆቡት መጀመሪያ ተታረቅ

አሁን ይደርሰኛል። ከረሳት በኋላ ዱባይ ለአንድ ውክ። ኦኬ ጋይስ፣ ደብል ነው ዱባይ ጋብዞኛል። ለብቻ ተዝናድቼ እንመጣ ከእናንተ ውለቅ ማለት ከጭቅጭቃችሁ። ልኮልኛል ለአንድ ሳምንት ትሄጃለሽ፣ ትመጫለሽ። ኧረ እኔ ብር የለኝም እንኳን ዱባይ። እሱ ይልከናል፣ እሱ ይልከናል። ምን ወጣ ብዬ ነው እኔ በእሱ ብር ብር የምሄደው

ካብታም ጋር ነው የምቆሙ ካብታም ጋር ነው የምቆሙ። አትቆሚም! ካብታም ጋር ኧረ እኔ አልቆሙም፣ ከደሃ ጋር ነው የምቆሙ። ድህነትሽን ታርፈሽ ኖርዬ ነበር። ሪምጌ፣ እኔ ሀብታም እስኪ አንድ ቅሬታችሁን ከሀብታም ጋር ስጣላ ይሻለኛል። ከሀብታም ጋር ከመጣላ ትሪፕል ጋር ይሻለኛል። ፍሪ እኔ ከመንግስት ጋር አሁን እኔ መንግስት እንድፈሪ ብትሉኝ ደፍራለሁ። ሀብታም ግን አልደፍርም። መንግስት እራሱ በመንግስት እንዳትመጭብኝ፣ አብቻው እንዳትመጭብኝ እኔ አንድ ሀብታም ተሳደቢ ከምትይኝ አብቻው ብሰር ይሻለኛል። ምን ያመጣል እሱ እራሱ የራሱ ኢኮኖሚ በሀብታሞች ነው የሚኖረው። ምን ያመጣል? ኧረ ጋይ ስትሪፕንን አስራ ስድስት ወይና ላቀውገሚሰራነሴ ጋይ ስትሪፕን ነው ሂዱበት። እናቴ እኔ ገንዘብ ካለ ሰውና ከገንዘብ ጋር ገንዘብን እንዴት እንደማከብር ጠይቋት። እንዲ ነው የማከብረው ገንዘብ ሲሉኝ፣ በቃ ከአምላኬ ቤታችን የምሰግድለት ነገር ቢኖር ለገንዘብ ነው። የምር ግን የምር ግን ሪስፔክት አለኝ ቢንበላጠጡም ቢያጠፉም ምንም ቢሉ አትሊስት ላይፋቸውን እንትን አድርገዋል። አንድ ስቴፕ ወደ ላይ ሄደዋል። ሊከበሩ ይገባቸዋል። ሪቻርድ ይል ጥሩ ነገር ስቆምና ወይ ላመስግን አንተም ሁለት ሌብል ላይ ስታር ካርገህ ቆምክ እኔም ዘጠና አምስት ኮይን ነው ያለኝ ለአንተም ጤና ነው ለእኔም ጤና ነው። አንዱ ትንሿን አንበሳ ግሮ አፕ ሌብል ነው። ወዳፌ እስቲ ሄዱበት ይልሽ አሁን ሀብታም እዚ ጋራ ነበር። ሀብታም ላይ አደለም። ያስፈልጋል ቡዱ ጁጁ

እሱን እኮ እሱን ከአስራ አምስት ዓመት በፊት የራሳችን እሱ ከፍተናል አይተነዋል ሁሉ ነገር እና ይገርምሻል ጓደኛዬ ቡዱ እናሰራለን፣ ፕራይቬት ጄት ትገዛልኛለን። ዳርስ ማ የምሰራበት ማለት ነው። መጨረሻሽ እኮ አያምርም እኮ ቡዱ ከተጠቀሙሽ ያጠፋሻል። የጠንቋይ ነገር እኮ በረከት የለውም እኮ። የኢትዮጵያ ጠንቋይ ነው የሚያጠፋሽ። የእንትኑ ችግር የለውም። አረ፣ የናይጄሪያውን ፈስ በፈስ ነው የሚያደረጓ። የናይጄሪያው ችግር የለው በኩል አለፈ። የት ነበርሽ? በፍራንክፎርት በኩል ሲያልፈ የት ነበርሽ? ፍራንክፎርት መጥቶ ነበር። ማርያም በይ አሉ። ማን ጋ ማን አገኘው? እኔ እንጃ። ምስኪን፣ እንዲህ ስንት አንበሳ በላው እኮ የሱ ምኔ ምን አባሽ አንበሳ ተቢያ ሜላት ጋር ሜላት ጋር ነው የነበረው አሉ። ጉድ ጉድ ጉድ ጉድ ጉድ ጉድ ጉድ